ቀኑ እንግዲህ ቅዳሜ ነው። ጠዋት ሆኖ ተነሳው ቤተ ክርስቲያን ሄጄ ተመልሽ የመጣውኝ፣ ከዛ ደግሞ ወደ ትምህርት ሄድኩኝ ማለት ነው። ሜካፕ አለብን። ከዛ ደግሞ ሙሉ ቀን ውሎዬን አሳያቸዋለሁ። ሁን እንግዲህ ላይክ በማድረግ ጀምሩ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። አብራችሁኝ እስከ ፍጻሜ ድረስ አብራችሁኝ ነው እንግዳማለን እንግዲህ የመጣው ከወላይታ ነው። ከወላይታ የት አካባቢ? አሁን ወላይታ ልጆች እኮ ይከታተላል። ገባኝ። ወላይታ ወደ ሶዶ መሄጃ ወደ ሶዶ መሄጃ ከተማ ቦዲቲ የምትባል ከተማ ትወስችኛለሽ? ወስችኛለሁ። ከያለም ጋር ያው ፖ እያለ ነው እንጨት እየለቀመ ነው። ከረባ ሀገር መጥቼ መተን ጉዱን እያየ ነው። ጎገናዎቼ እባክሽ፣ እንደዚህ ተጫወታችሁ ታውቃላችሁ? እንደዚህ ማለት ነው። በጉራግኛ ቁልቤ ይባላል። በእናንተስ ሹቻ ይባላል በወላይተኛ ሹቻ ይባላል። ይሄ እንትን የሚጫወቱበት ነገር ማለት ነው። እሺ በአማርኛ ቃጦሽ ቃጦሽ ይባላል በአማርኛ ማለት ነው። አቤታ ሶስት አይነት ነገር ሰምታችኋል እንግዲህ ቃጦሽ፣ ኩቻ፣ ቁልቤ ማለት ነው። እስኪ ሰለይ ይብስብሻል ታይ ጤና ይስጥልኝ! ወደ ዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ፣ እንደምንቆያችሁልኝ እንደምናላችሁልኝ፣ እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። እናንተን በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። ለቤት አዲስ የሆናችሁ ሰብስክራይብ ላይ ሼር፣ ኮመንት አድርጉ። እንዲሁም ደግሞ ሁሌ ቪዲዮ ስለቅ በመጀመሪያ እንደለቀቅኩት እንዲደርስላችሁ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኖና አብራቸው ሆኖ ቪዲዮን ደግሞ ላይክ በማድረግ ጀምሩ። እንግዲህ ዛሬ የእለተ ቀን ቅዳሜ ቀን ውሎ ወይን አሳያችኋለኝ። እስከ ፍጻሜ ድረስ አብራችሁኝ ነው። እንግዶቹም አለኝ በዛሬ ቀን በጣም ደስ በሚል ሁኔታ ማለት ነው። እንግዲህ እንደምታዩት ጠዋት ላይ ከቤተ ክርስቲያን መጣውኝ ማለት ጠዋት ተነስቼ የቤተ ክርስቲያን አይኩኝ ቁርሴን በላው። ከዛ ደግሞ ተመልሼ ሁለት ተኩል ደግሞ እንግሊሽ ሳብጀክት ነበረብን ከዛ ተመልሰን መጣን ተምረን ማለት ነው። አንዳንድ ስራዎቹን ሰራውኝ ከዛ ደግሞ የሆነ ቦታ ጫካ እንሄዳለን፣ ዛሬ ማለት ነው። ጫካ እንገባታለን ዛሬ። እንግዲህ ወደ ጫካ ነው የምንሄደው። ከዛ በኋላ ማለት ነው አብራቸው ሆነው እንግዲህ ጫካ ለምንድን ነው የምትሄጂው? አለም እዬ ካላችሁ ቅጠል እንደዚህ የጫፉ አላረለ የዛፉ ቅጠል እሱ ልንለቅም ነው ይሄድ ነው ማለት ነው። እና በጣም ይጠቅማል ማለት ነው። እና ስለዚህ ለምን ቁጭ ብለን ቤት ውስጥ እንተን እንላለን ብለን ለሶስት ደን ነው ማለት ለሶስት ነን ነው ይሄድ ነው እንግዲህ እስኪ ምን እንደምናደርግ ደግሞ አብራችሁን ቆዩ። ከኛ ጋር እየለቀሙ ነው ያሉት ልቀሙ። እናንተ እ ያው ነው ባክሽ እውነተኝ ውሸት ከማውራት ኖት ማውራት ይሻላል ባክሽ። እኛ የምንኖርበት ህይወት ነው እያሳየናቸው ያለ ነው። እ የምሬ እኮ ነው የምንኖርበት ህይወት ነው እና አሁን እንጨት ለቀማ መጣን። ከትምህርት ቤት መልስ ይሁን እንግዲህ አንድ እንግዳ አለኝ። እንግዳይን ደሞ አስተዋውቃችኋለሁ። ተዋወቋት ጓደኞቼ። ሰላም ይብዛላችሁ። እንደናችሁ? እግዚአብሔር ይመስገን። ስሜት ታመነች ይባላል። የት መጣች? እንግዲህ የመጣው ከወላይታ ነው። ወላይታ የት አካባቢ? አሁን ወላይታ ልጆች እኮ ይከታተላሉ። ወላይታ ወደ ሶዶ መሄጃ ወደ ቦዲቲ የምትባል ከተማ ሶዶ መሄጃ ወደ ቦዲቲ የምትባል ከተማ ነው። ከአረብ ሀገር መተን ደግሞ አንድ ቤት ነው ነው ያለ ነው እዙ ሳቂ ሳቄን አስታግሸኛ ማለት ነው የጠፋው ሳቄ መለሽ። በቃ ጉዱን እያየን እናታ። እናንተ እንግዲህ ስለዚህ፣ አንቺ ደግሞ አረብ ሀገር ነበርሽ። የት አካባቢ ነበርሽ? ወይም ደግሞ የት ሀገር ነበርሽ? አረብ ሀገር ያው ዱባይ ነበርኩት። መጀመሪያ ግን ከፍ አድርጊ እና አረብ ሀገር መጀመሪያ ኮቴጅ ነበረ። እሺ ኮይት ላይ ትንሽ ግርግር ወጣና ልክ እንደሄድኩ ሰባይ ሰባተኛ ወር ተመልሼ ወደ ሀገር የመጣው። ምን ተፈጥሮ ነው እዛ እንትን ኢትዮጵያዊ ልክ እንደኛ ሰራተኛ የዛ ሀገር የሆነ ሴት የሆነ ወጣት ልጅ ገላለች የተባለ ጊዜ በዛን ጊዜ ማለት ነው በዛን ጊዜ በቃ በዛ ግርግር በቃ አስጨነቁኝ እኛ እበት ውስጥ እኔና ከሆነች ሴቱ አርጃ የምትባል ልጅ ነበረች ከኔ ጋር የሚሰራ ከዛ እኛ ስናስጨንቅ እኔ አንደኛ ፍሬሽ ነበርኩ ከዛ በቃ አልቻልኩም መስራት አልቻልኩም ብዬ ወደ ሀገር እያለቀስኩ ተመለስኩ እንደገና እንደመጣሁት እንግዲህ ወደ ሀገር እንደገባ ተመልሰሽ ስደት ይለሻል ከዛ በኋላ አዎ ኮይቴ እጅ ኮይቴ ለበ ሰባት ወር ብቻ ነው ሰባት ወር ሰርተሽ መጣሽ አዎ ከዛ ወደ ሀገር መጥቼ እሺ እንደገና ወደ ዱባይ ፕሮሰስ ጀመርኩ ዱባይ አንደኛ ያው አገር ቤት ትምህርት ቤት እገባለሁ ምናምን ብዬ ብዙ ሳስብ ከእኔ ጋር የነበሩ ጓደኞቼ በቃ ንንጥለው ሄዱ። ከዛ አንጻር በቃ ተናድጄ ወደ ዱባይ ፕሮሰስ አደረኩ። ዱባይ ሂጄ ሰባት ዓመት ሰርቼ እንደገና እግዚአብሔር ርቶኝ እሰይ ወደ ሀገር ተመልሼ ማለት ዱባይ ደግሞ ሰባት ዓመት ቆይቼ አጠቃላይ ስደት የቆየሽበት እንትን እሺ፣ እንግዲህ እያንዳንድሽ ጉድሽ እንዳይታይ የምትለን እሷ ናት። ምክንያቱም ቪዲዮ ልንሰራ ራሱ ከልክላናለች ማለት ነው። እና ይኸው እንግዲህ እንደምታዩት ቁጭ ብላ እያሳቀችን ማለት ነው። እና አዎ መሳቅ እንፈልጋለሁ። ከዛ በኋላ ግን ያው ከስደት ከመጣሽ በኋላ ምን አደረግሽ? ትዳርያሽ ወይ ምን ገጠመሽ? የገጠመሽን እስኪ ንገሪን። ከስደት ከዱባይ እንደመጣው

ዝርዝር ውስጥ አትግቢ፣ ችግር የለም በቃ እርፍ። አንድ ቃል ከሆነ እኔ አማርኛ ልትሰነጥቅልሽ አይደለም እሺ። ያጫታል አንድ ያገባታል ብለሽ አለ። ምን ያጫታል ያገባታል የምፈልገው ነው እንጂ ማግባት እኮ አንድማ አንድ ነው። ግን ሰው ነበር የመጣው እኮ ሰው ነበረ፣ ግን ልቧን የሚያሳርፍላት አልነበረ ማለቀ። እሺ ከዛ ትክክለኛ ሰው እስካገኝ ድረስ የምሬ ነው ምላቹ እየጸለይኩ ነበር ቁም ነገር ያው በእግዚአብሔር ፊት ነበርኩት የማይሆን ትዳር አግብቼ እንደገና ያው የሰው ሀገርም ለፊት ያለው ምን ብያለው፣ እንደገና ደግሞ የማይሆን ትዳር አግብቼ በቃ ደግሞ ትዳር ስበተን ልጆቼ በሚዲያ ላይ ስበተን ማየት አልፈልግም በሚል እግዚአብሔርን እየጸለኩ ነበረ። እግዚአብሔር ደግሞ እረዳኝ። በጣም ለማግባት የፈለግኩ ሌላ ሰው ቢሆንም ደግሞ ያገባሁት ሌላ ነው። እግዚአብሔር እረዳኝ። እግዚአብሔር ክብሩን ይውሰድ። እና በእንደዚያ አይነት ሁኔታ አለሁ። እሺ እንግዲህ አንቺ ያሰብሽው ሌላ ነበረ ደግሞ አንቺም ደግሞ ያገባሽ ወይም ደግሞ ፈጣሪ የፈቀደልሽ ሌላ ነበረ ማለት ነው። በእንደዛ ሁኔት ምን አክል አመት ሆነሽ ካገባሽ? አሁን ካገባው ስ ሁለት አመት ከሁለት አመት ከአንድ ወር ሁለት አመት ከአንድ ወር ሆነሽ ልጅ አለሽ አለ ለምሳሌ አሁን ትዳሩ ስሳት ገቢና ከገባሽ በኋላ ያለው ህይወት እንዴት ነው? የትኛው ነው ደስ የሚለው? አራ የትዳሩ በጣም ደስ ይላል። እሺ እንግዲህ ምን ብዬ ልንገራችሁ፣ ደግሞ የትዳሩ ስትሉ እንደገና ልጅ ወልዳችሁ አርግዛችሁ የምታዩት አለም በጣም ደስ ይላል እና እግዚአብሔር ሰላም። ታይ ታይ ደስ አይልም ወይ? ባለ ትዳር አይደለሽ? ምን ከሱ ጋር አይደለም። አውቃ ነው እንጂ አይ፣ ደስ ይላል አለች እና ደስ የማይል ነገር ምን ደስ የማይል ነገር ምን አለ ነው። እኔ እውነትሽ ነው፣ ደስ ይላል። ምክንያቱም አሁን እኮ ይህንን እንትን የሚያይ ሰው ትዳር ያለው አመለካከት ምን አይነት ነው? ጥሩ ነው ወይስ ክፉ ነው የሚለው ነገር ከኛ የሚማረው ነገር ይኖራል። ሰሌ ደግሞ ደስ ይላል ሲባል ያው ሁሌ ደስ ብሎሽ፣ ሁሌ አልጋ ባልጋ ሆነልሽ ትዳር ህይወት ትቀጥያለሽ ትኖር ያለሽ አይደለም። በመሃል ላይ የተለያየ ነገር ሊፈጠር ይችላል አይደለም። አንቺም ከሌላ ቦታ ነው እሷም እሱም ከሌላ ቦታ ነው የሚመጣው፣ ከተለያየ ቤተሰብ ነው የምትመጡት። ስለዚህ የሆነ ነገር ሊፈጠር ይችላል። ግን ቢፈጠርም ደግሞ ያው ለምን ያ ነገር ተፈጠረ ብለሽ ወደ ሌላ ውስጥ አትገቢ። ቀተቻችለሽ ነው የምትኖሪ ማለት ነው ትዳር ውስጥ። ስለዚህ ውድ ቤተሰቦቻችን የእሷ ታሪክ ይህንን ይመስል ነበረ። የልጅነት ጫወታም ደግሞ እዚህ ጋር የሚጫወቱ ሰዎች አሉ። እንግዲህ እንደምታዩዋቸው ረባክሽ፣ እንደዚህ ተጫውታችሁ ታውቃላችሁ። እንደዚህ ማለት ነው። በጉራግኛ ቁልቤ ይባላል። በእናንተስ ሹቻ ይባላል? ሹቻ ይባላል። በወላይተኛ ሹቻ ይባላል። ይሄ እንትን የሚጫወቱበት ነገር ማለት ነው። እሺ። በአማርኛ ቃጦሽ ቃጦሽ ይባላል። በአማርኛ ማለት ነው። አቤት አቤት። ሶስት አይነት ነገር ሰምታችኋል። እንግዲህ ቃጦሽ ኩቻ ቁልቤ ማለት ነው። እስኪ ሰለይ ብስብሻልታይ እያት እያት አሁን እንደዚህ ያነሰው እና እንደዛ ይባላል። ስለዚህ ሌላ ጊዜ ደግሞ እንደዚህ በምን በሚመቸን ሰዓት እንመጣለን። አብራችሁን ስለነበራችሁ አብራችሁን ስለነበራችሁ እናመሰግናለን መሰግናለን ስለቆይታችሁ ሁሉ ከልብ እናመሰግናለን። እግዚአብሔር ያክብርልን። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮመንት አድርጉልን እንግዲህ ዛሬ ሁለት አንድ በደንበርጋ ገልጻላችኋለች። ያቺኛዋ ደግሞ ባለትዳርናት አይደለች ምናምን። አዎ በቃ አትጨበጥም። በቃ ምን ልበላችሁ ነፋስ ናቸው። እዚህ ጋር ልጅ ይጨበጣለሁ ካለ እውነተኛ ነገር ነው። ያመጣሽ እውነት ተሙ፣ ጥሩ ነገር ነው ያመጣሽ። ነውላላችሁ ዝርግታችሁ ቁጭ ብላ ነው አላንጋቢት ይጠበቃል። ስለዚህ በሌላ ቪዲዮ ደግሞ እንደዚህ ፈታ አድርገናቸው እንመጣለን። ብቻ በሰላም ቆዩ። ያው እንግዲህ ተሙዬ በደንብ አርጋ ገልጻለች። እህታችን ደግሞ ስማንም አላስተዋወቀችም። እንግዲህ እዛ እዛ እያየች ነው እዛ አካባቢ እንግዲህ የሚጠቅሳት ሰው አለ መሰለኝ። እንግዲህ ከኛ ተደብቆ ያለ ነው። እንግዲህ እንደምታዩ ጫካ ውስጥ ነው። አሁን ቀጥታ ወደ ቤት ልንሄድ ነው። ሰላሙንልን እናመሰግናለን። እንወዳችኋለን። እንግዲህ በርቱልን፣ ጠንክሩልኝ ሁንልን እንግዲህ በሌላ ቪዲዮ ተመልሰን እንመጣለን። ለዛሬ ያው ቪዲዮ ጥራት የለውም በነገራችን ላይ ቅርታ ስለዚህ እንግዲህ በአጋጣሚ የተቀረጸ ቪዲዮ ነው። በሌላ ጊዜ ደግሞ በሰፊ ደስ በሚል ነገር እንመጣለን። አሁን ደግሞ ወደ ቤት እየተመለስን ነው። እግዚአብሔር ይመስገን፣ የተወሰነ ነገር ይዘን ያው እንግዲህ መቼም ቁጭ ከማለት መስራት ይሻላል በሚለው ውስጥ ገብተን ነው ማለት ነው። እና ሰላማችሁ ይብዛልን። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮመንት አድርጉ። ሰብስክራይብ በማድረግ ቤተሰብ ሁኑ። ስለምታበረታቱኝ ከጎኔ ስለሆናችሁ በጣም ከልብ አመሰግናለሁኝ። በተረፈ እንግዲህ እግዚአብሔር ከእናንተ ጋር ይሁን። መልካም እንግዲህ የዳግመ ትንሣኤ ይሁንላችሁ ላችኋለሁኝ እና በሰላም በጤና ደረሳችሁ ላለሁኝ። ዳግመ ትንሣኤ እንግዲህ ነገ ነው። በሰላም ያደርሰን። ሰላም ሁኑልን። እንወዳችኋለን እና ከብሯችኋለን። ውድ ቤተሰቦቼ ክበሩልኝ፣ ኑሩልኝ ይላለሁ። በያላችሁበት ሰላማችሁ ይብዛልኝ። ሰላም ሁኑልኝ። ሰላም ሁኑ። ቻው